በአይኑ ሲያይ ሌላኛው ደግሞ በእውቀት ወይም በውስጥ አይን ካልሆነ በቀር አያይ ቀልብ ልክ እንደ ንጉሥ ነው፣ ሰራዊት ደግሞ እንደ አገልጋይና አጋዥ ኃይሎች ናቸው። የሰራዊት ትርጉምም ይኸው ነው። በአይን የሚያዩ ሰራዊቶቹ የሚባሉት እጅ፣ እግር፣ አይን፣ ጆሮ፣ ምላስና ሌሎች የሚታዩና የማይታዩ የሰውነት ክፍሎች ናቸው። እነኚህ ሁሉም የቀልብ አገልጋዮችና ለእርሱ የተገሩ ናቸው። እሱን የሚታዘዙ ሆነው የተፈጠሩ ናቸው። ሊቃረኑት አይችሉም። አይንን ተገለጥ ብሎ ካዘዘው ይከፈታል። እግርን ተራመድ ካለው ይንቀሳቀሳል። የቀልብ ሰራዊቶች በአጠቃላይ ሶስት አይነት ናቸው። የሚቀሰቅስና የሚያነሳሳ ነው። ይህም አንድም የሆነ መሻትን ለማስፈጸም፣ ለምሳሌ የስሜት ፍላጎትን ለማሳካት ወይም ደግሞ መጥፎ ነገር ለማስወገድ ለምሳሌ ቁጣን የዚህ መነሻው ደግሞ ፍላጎት ነው ሁለተኛ እነኝህን ነገሮች ለመፈጸም የአካል ክፍሎችን የሚያንቀሳቅሰው ነው ለዚህ ደግሞ የሚገፋፋው ችሎታ ወይም አቅም ነው እነኚህ በሰውነት ክፍሎቻችን ውስጥ የተሰማሩ ሰራዊቶች ናቸው በተለይ በጡንቻዎች የደም ስሮችና ጅማቶች ውስጥ ሶስተኛ እንደ ሰላይ ወይም አሳሽ ሁሉ ነገሮችን በመገንዘብና በማስተዋል የሚደረስበት ነው ይህም የማያ የመስሚያ የማሽተቻ የመቅመሻና የመጨበጫ ወይም መያዣ ኃይል ሊሆን ይችላል። እነኚህ በተወሰኑ የሰውነት ክፍሎች የተሰማሩ ናቸው። ይህም ማወቅና መገንዘብ ተብሎ ሊገለጽ ይችላል። የሶስተኛው አይነት ከነኚህ ከተዘረዘሩት መካከል ነገሮችን በመገንዘብ የሚደርስበት ነው። አንድ ሰው የሆነ ነገር የተመለከተ እንደሆነ አይኑን ይጨፍናል። የዚያን ነገር ምስል ምንነትን በውስጡ ይስልና ይገነዘባል። ይህም በውስጡ የሚስለውና የሚመስለው ነገር ሲሆን ኸያል ወይም ምናብ ይሉታል። በሆነ ምክንያት ይህ ምስል በውስጡ ተገርጾ ተጠብቆም ይቆያል። ይህም እራሱ ጠባቂ ሠራዊት ነው። ከዚያም ያንን በውስጡ ጠብቆ ያቆየውን ነገር ያስባል፣ ያሰላስላል። ሌሎች ምስሎችንና ሐሳቦችንም በሐሳቡ ይጨምርባቸዋል። ከዚያም የዘነጋውን ነገር ጭምር ያስታውስና ወደዚያም ይመለሳል። ቀጥሎም በምናብ የሚጨበጡ የሆኑለትን ሁነቶች በማደራጀት ከተመሳሳይ ሐሳቦች ጋር አንድ ላይ ይሰበስባቸዋል። ተመሳሳይ የሆነ የሚዳሰስ ወይም የሚጨበጥ ነገር በውስጥ የሳለውና የተመሰለው ነገር ስለዚያ ነገር ማምሰልሰል፣ ማስታወስና በውስጥ ጠብቆ የማቆየት ሁኔታ አለ። አላህ ነገሮችን በውስጥ ጠብቆ ማቆየትን ወይም ሕፍ የማሰላሰልን የማስታወስንና እንዲያ መሰሉን ነገር በምናብ የመሳልን ኃይል ባይ ፈጥር ኑሮ እጅና እግር ከርሱ ባዶ እንደሆነው ሁሉ አንጎልም ወና በሆነ ነበር። እነኚህ ኃይሎች የውስጥ ሰራዊቶች ናቸው። ቦታቸውም ውስጥ ነው፣ ድብቅና የማይታይ እነኚህ እንግዲህ የቀልብ ሰራዊት አይነቶች ናቸው። ተራው ሰው ይረዳው ዘንድ ብለን እነኚህ ነገሮች በምሳሌ ማስቀመጡ ያታክታል፣ ጊዜ ይወስዳል። የዚህ ትምህርት ዓላማ የነቁና የበቁ ዓሊሞች እንዲጠቀሙበት ነው። ነገር ግን አላዋቂዎችም ቢሆኑ ይጠቀሙበት ዘንድ ለግንዛቤ የሚቀርቡ ምሳሌዎችን እናስቀምጣለን። የቁጣና የስሜት ሰራዊት ለቀልብ ሙሉ በሙሉ በሆነ መልኩ ታዛዥ ሊሆኑ ይችላሉ። ይህ መሆኑ ደግሞ እሱ መሄድ በሚፈልግበት መንገድ ላይ ያግዘዋል። እሱ መሄድ ወደሚያስብበት መንገድ ላይም ቅንጅታቸው ይሰምራል። አንዳንዴ ደግሞ እስኪቆጣጠሩትና ባሪያው እስኪያደርጉት ድረስ የእምቢተኝነትና የአመፀኝነትን ሁኔታ ሊያንጸባርቁበት ይችላሉ። ይህ ደግሞ ለሱ መጥፊያውና ወደ ዘላለማዊው ሐሴት ከሚያደርገው ጉዞ እንዳይደርስ የሚያግተው ነው የሚሆነው። ቀልብ ሌላም ወታደር አለው እሱም ዕውቀት ጥበብና ማስተንተን ነው። በዚህ ወታደር መታገዝም ይጠበቅበታል። በሌሎች ሁለት ወታደሮች ላይ የሚታገዝበት የታላቁ አላህ ሰራዊት ነውና ካልሆነ ወደ ሸይጣን ጭፍራ ሊቀላቀሉ ይችላሉ። ቀልብ በእነርሱ መታገዝ ትቶ ለቁጣና ስሜት ወታደር እራሱን ያጋለጠ እንደሆነ በእርግጥም ለጥፋት ይዳረጋል። ግልጽ የሆነ ክስረትንም ይከስራል። ይህ የብዙ ፍጡራን እውነታ ነው። እእምሮቻቸው ለስሜቶቻቸው የተገሩ ናቸው። ደመነፍሳዊ ስሜቶቻቸውን ለመወጣት ይጠቀሙባቸዋል። እእምሮ ባልቻለውና ከአቅሙ በላይ በሆነው ነገር ላይ ስሜት በእምሯቸው መገራት ነበረበት። ይህንን ለማስረዳት ሁለት ምሳሌዎችን እንጠቀም። የመጀመሪያው ምሳሌ ሰውነት እንደ አንድ ከተማ ነው። እእምሮ ወይም ነገሮችን የሚገነዘበው ከሰው ልጅ አፈጣጠር ውስጥ ሁሉን ነገር እንደሚያስተናብር ንጉስ ነው። ነገሮችን የመገንዘቢያ ኃይሎቹ ደግሞ ለምሳሌ ከውጭም ከውስጥም የሆኑ ሕዋሳቶቹ እንደ ሰራዊቶቹና ረዳቶቹ ናቸው። የሰውነት ክፍሎቹ እንደ ጠባቂዎቹ ናቸው። ስሜትንና ቁጣን የተላበሰችው በክፉ የምታነሳሳው ነፍስ ደግሞ ግዛቱን እንደሚቀናቀነውና የሚያስተዳድረውን ማኅበረሰብ ሊያጠፋበት እንደሚሮጥ ጠላት ያለች ናት። ስለሆነም ሰውነቱ እንደ ምሽግና መከላከያ ምሰሶ፣ ነፍሱ ደግሞ ጠባቂ በውስጡ እንዳለ ነዋሪ ናት። እሱ ታግሎ ጠላቱን በሚፈልገው መልኩ ያሸነፈውና የሰበረው እንደሆነ ውጤቱ ይመሰገናል፣ የሚወደስ ይሆናል። ምሽጉን የጣለና የሚያስተዳድራቸውንም አካላት ያስጠቃ እንደሆነ በውጤቱ ይተቻል፣ ይወቀሳል። ታላቁ አላህም ኃላፊነቱን ባለመወጣቱ ይጠይቀዋል። ሁለተኛው ምሳሌ የእምሮ ምሳሌ እንደ አደን ፈረሰኛ ነው። ስሜቱ እንደ ፈረሱ ሲሆን፣ ቁጣው ለአደን እንደሚታገዝበት ውሻው ነው። ፈረሰኛው ብልህ፣ ፈረሱም የሰለጠነ ውሻውም ንቁ ከሆነ የአደን ውጥኑ ይሳካለታል። ነገር ግን እሱ ራሱ ደካማ፣ ፈረሱ ያልተገራ፣ ውሻውም ተናካሽ የሆነ እንደሆነ ፈረሱ ለእርሱ ትእዛዝ አይመራ ውሻውን በምልክት ታዞ የታዘዘበትን ደርሶ አያድን። የሚፈልገውን ከማግኘት ይልቅ ሐሳቡ ሁሉ የከሸፈበት ነው የሚሆነው። የፈረሱ ደካማነት ምሳሌው እንደ ሰው ልጅ መሐይምነት፣ የጥበቡን ድክመት፣ የእውቀቱን ቁንጽልነት ነው። የፈረሱ ሁኔታ በስሜት መሸነፍን ነው የሚያመላክተው፣ በተለይ የሆድና ሥጋዊ ስሜት፣ የውሻው ተናካሽነት ደግሞ የቁጣን የበላይነት